የትምህርት ጥራትን እናስተካክል ማለት አንዱ ምንድን እውቀትና ሰርቲፊኬትን እናገናኝ። ሰርቲፊኬት የሚያገኝ ተማሪ የተወሰነ እውቀት እንዳለው ማረጋገጥ ያስፈልጋል። እሱን ለማረጋገጥ የትምህርት ቤቶችን፣ የትምህርት ስርዓቱን ኢንቴግሪቲ ማስጠበቅ ኢምፖርታንት ነው። ሚኒንግ አጭበርብሮ፣ ሰርቆ፣ ኮርጆ ወይ የክልል መንግስት አጭበርብሮለት ኦር ምናምን የሚያልፍ ሳይሆን እውቀት ይዞ የሚያልፍ ተማሪ ዴቨሎፕ ማድረግ አለብን። ሶ አንዱ ይሄ ከፈተና ሰጣጥ ጋር የተያያዘው እንትናችን የመጣው የትምህርት ስርዓትን ለማሻሻል የምንተክላቸው ችግኞች መጀመሪያ ላይ ከመሬት የሰራ ነው። አፈሩን ያስተካከልንበት መንገድ በትክክል የሰራ ካልሆነ እነኛ ችግኞች አይበቅሉም። ሶ ኦል ዲስክ በኋላ የምናገራቸው የትምህርትን ስርዓት ለማሻሻል የምናደረጋቸው ነገሮች በመጀመሪያ የትምህርት ኢንቴግሪቲው የተደላደለ ሰርቼ አጥንቼ ነው ማልፈው፣ አውቄ ነው ማልፈው የሚል የተማሪ ማህበረሰብ ካልፈጠርን ዜን ምንም ነገር ብናሻሽል በአቋራጭ የሚገኝ ከመሰለው ዜን ዜር ይዝነት ኢስ ጀስት ላይክ ዩ ኖ ሰርቀ ሀብታም መሆን ትችላለህ ተብሎ ያደገና በዛ የሚያምን ሰው ዜን ፐርፖዙ እንደማን ብሎ የበለጠ እየሰረቀ ማለት ነው። እስኪያዝ ድረስ ችግር አይኖርበትም። የተያዘ ግን ዜን ዳት ስቶሪ ሶ አንዱ እርምጃ ሄድንበት ከዚህ ጋር በተያያዘ አጠቃላይ የፈተና ሰጣጡን ስርዓት እንትን ማድረግ ከሌብነትና ከአጭበርባሪነት እንትን ማድረግ እና ሲግናል ማድረግ ለተማሪዎቹም፣ ለወላጆቹም፣ ለመምህራንም፣ ለትምህርት ቤቶቹም እንደ በፊቱ አጭበርብረህ ወር እንትን አድርገህ የምታልፈው ነገር የለም። ልጆቹን እናስተምራቸው፣ ፕሮፐርሊ እንዲያጠኑ እናርጋቸው፣ ትምህርት እንዲወዱ እናርጋቸው። ያንን ለማድረግ እነኛ የምንወስዳቸውን ሪፎርሞች እንዲያድጉ ከፈለግን ዜን መሬቱን ማስተካከል አለን። የሞራል የአገሪቱን የሞራል መሰረት እንደገና ማከም አለብን። ይሄ በነገራችን ላይ በትምህርት ስርዓቱ ላይ ያለ የሞራል ችግር አለም። ይቺ ሀገር የደረሰባት በእኔ እምነት ትልቁ ችግር ይሄ የሞራል ክስረት ነው። አጠቃላይ የሆነ የሞራል ክስረት የገጠመና ያ የትምህርት ስርዓቱን ክፉኛ ጎድቶታል። እሱን መመለስ አለብን።